እና ከቤት ይታባሪ እንደዛ ነው እያልሻለሽ። ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰተኛል ትንሽ ቀን ሲጭ ካሌብንም ንገረው። ጎረቤት ጎረ ቤት እየበጠበጥሽ ይመለከተዋል። ያገባሃል? ልክሽን ሴትዮ እያጣሽ ነው ሴትዮ። እምናደር እንዳይመስልሽ፣ ጎረቤት ቤት አትበጥብጪ። ሌላም ሰው ቢሆን አትረብሽ። ቤቴ እኮ ነው። ምነው ቆይ ቤቴ ቤቴ አበዛሽ። እስካሁን ጎረቤታችን ቤታችን ነበር። እስካሁን ጥገኛ ነበርኩኝ። አንተ ግን ጸባይህን አሳምሮ መኖር አቃተህ። እና ይቅርታ ልጠይቅሽ ረፍዷል። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? መለየት ነው እንጂ። ማን ነው አውሬው? አንቺ። እኔ ግን ግደላ ግደላ እነቃተ መቃተ ምን ላይ ምን ቦታ ነው ሞተን? ለምን ያለውን ነገር ተናግራችሁ አትገላገሉ? አሁንም ማ ተገላገልን ገና እኮ እየደነፋች ነው እሷ የእሷ ድንፋታ ከዚህ ሳምንት አያልፍም ቆይ ግን ለምንድን ነው ጊዜ የሚሰጣት ራሷ መታለች ከዛ እስከምን እንደምትሄድ ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው አስር ሺህ መቻ አነሳ ልካፈል ካለች ደግሞ አምስት ሺህ ይዛ ከዚህ ቤት ትወጣለች ማለት ነው ልጅቷ ልታሳብዳት ማለት ካል ልታሳብደ ነው እንዴ ካበርች እኮ ቆየሽ ይኸው ብቻ ነው አውቃለ ደሞዜ ነው ልክ ስትፈጭኝ አምስት ሺህ ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ። እንዲሁም ከዚህ ላይ የቤት አስቤዛ ሊቀነስ ይችላል። ቆይ ምን ሊሆንልሽ? ይህ የአባቴ ንብረት አንስችልስሽ፣ ከቤት ውጡ። ቲና እንግዲህ እንደለመደችው ሽማግሌውን፣ ቤት የለቃችሁ ውጡ በማለት ሻንጣቸውን ረትባ ውጡልኛለች አለች። ይህንን የሰሙት ሰዎች ደንግጠው ውቀሩ ቀሩ ቤቴን ስንት ቀን ልስጣችሁ በማለት ሽማግሌው እየሳቀና እያሾፈባት ነበር። በፌክ አካውንት በፌክ ሰነድ ያበደችው ቴና አሁንም ምብደቷ እንደቀጠለ ነው። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 30 ተለቀቀ ወደ ክፍል 29 ስንመለስ እንግዲህ ቴናና ማን ነው ዳኒ ውጭ ነበሩ ቀድማ ግን የዳኒ ፍቅረኛ ቤት መጣ ነበርና ቤት ተቀምጠው ሳለ እሷ ስም እንደመጣች እሱ ሲባያት የሚገባበት የሚወጣበት ሁሉ ጠፋበት። በዚህ የተነሳ ዳኒ ምልግባ በማለት በጭንቀት እያንዘረዘረው ነበር። ቁጭ ብሎ ሳለ እሷም ስታወራ ቆይታ በቃ ልሄድ ብላ ስትነሳ፣ ሽማግሌው መቼም ተንኮለኛ ነው በቃ ዳኒ ማን ነው ካሊብ ሸኛት እያለ ነበር። በዚህም ጊዜ ካሊብ ሸኛት ሲል አይ ችግር የለውም ሸኛት እኔ ብሎ እንትን ሲል አይ እኔ ይሸኛለሁ ብሎ ካሊብ ደግሞ ማን ነው ዳኒ የሚወዳት ዳኒ ይነሳል። በዚህም ጊዜ እንዴ ለምንድን ምንድነው አንተም ትሸኛው እሷ ትሸኝ እንጂ እሱ ይሸኝ እንጂ እያለች ነበር። እንግዲህ ቲና ያላወቀችው ማን ናት ዲና ያላወቀችው ነገር አለና ዳኔም ደግሞ ማነው ዳኔም ተነስቶ እጅ ልሸኝ በማለት ተነስቶ ይሄዳል ቀጥታ ሊሸኛት ሲሄድ ተመልሶ ሲመጣ ጥፊ ሰጥተዋል ቲና አንተ ምን ድንቤ ነው እስቤት ምን እየተካሄደ ነው የት አውቀሃት ነው የምትሸኘው እያለች ነበረ በጣም ይገርማል እሱ እንግዲህ ምንድን ነው የምትይው? በቃ ሸኘኋት ሸኘኋት እያለ የሚለው ጠፋ። ተረጋጊ እያላት ነበረ እሱም ማለት ነው። እኔ ኩዳኔ ካሊ ምንም ነገር ያደረገኝ የለም ይህን ሁሉ የማደርገው አንተን ስለመወድህ ስለማፈቅርህ ነው። በቃ ተጋሬን ፈትቼ ይሄን ሁሉ የምከፍለው መስዋዕትነት ላንተ ብዬ ነው ትላለች። እንግዲህ እሱ ሁሉንም ነገር ተረጋጊ እያላት ነበር። እሷ ግን ልሰማ አልቻለችም። እንግዲህ የውሳኔ እንትን ደርሷል። ውሳኔን ከተቀበሉ ተቀበሉ፣ ካልተቀበሉም የራሳቸው ጉዳይ በማለት ወደ ውሳኔዋ ገብታለች። ዛሬ አጭር እና አጭር ጥያቄ ይጠየቃል፣ ጋሽም ሆነ ሽማግሌም ሆነ ካሌብም ሆነ ብላ ወደ ውሳኔዋ ገብታለች ቲና። በዚህ የተነሳ እንግዲህ ወደ እነ ሽማግሌው ጋር እንደተሰበሰቡ ማውራት እፈልጋለሁ ትላለች። ና እንዳወራህ እፈልጋለሁ ስትለው ካሊብን እየሰማሁሽ ነው አውሪ፣ ሲላት ገንዘቡን እንድታካፍለኝ አካውንት ላይ ያለውን ሁሉ እንድታካፍለኝ ብላ ትጠይቀዋለች። እሱም እሺ ይላል። ከዛም እነሱም ተመካክረው እንግዲህ ያለውን ባንክ ሁሉ ቀንሰው አስር ሺህ ብር የሆነውን ቡክ አስቀምጦላታል። ከጠረጴዛ ላይ እንደዛ አድርገህ አስቀምጥላት እያለ ነበር እንዴ ይሄ ግን ገደል ከታባይ እያለ ነበር። አበደች በላይ እያለ አብዳለች እኮ እያሉ ነበርና፣ እንግዲህ ቲና አብደቷ እንደጨመረ ነው። አሁን እንግዲህ እሷም ተመልሳ ስትመጣ ከጠረጴዛው ላይ ስታነሳ ቡኩን እያነበበ ሳለ ምንድን ነው ያለው? አስር ሺህ ብር ነው ይሄ፣ ምንድን ነው በማለት ብድ ብላ ተነስታ ትሄዳል። መጀመሪያ ግን ወደዚህ ከመምጣታችን በፊት እየጠጣች ቤቱ የኔ ነው ብላ በመጠጥ ላይ ትገኛለች። እንግዲህ ውስኪዋን እየጠጣኝ ሙዚቃዋን ጨምራ ጭፈራ ላይ ትገኛለች። እየጨፈረ ሳለ እንግዲህ ካሊብ ከድንገት ይመጣና አንቺ ምንድን ነው ይሄን? ደስ ብሎ ሙዚቃውን ቀንሶ እንትን ይልላታል። እንዴ መብቴ ነው በገዛ ቤቴ እያለች ነበረ። ስደት እስከዛሬ ውጭ ነበረች እያላት ነበር። እስከዛሬ ጥገኛ ነበርኩ፣ አሁን ግን የራሴ ነው፣ እናንተም በኔ ስር ነው የምትተዳደሩት እያለችው ነበር። ስነ ስርዓት ያጅቢላትም፣ የምን ስነ ስርዓት ነው የራሴ ቤት ነው ብላ እያበደች ትገኛለች። እሱም እንግዲህ ይህንን በሚላት ሰዓት ይቅርታና ይቅርታና ውጤቱ እኮ የራሴ ነው። ይቅርታ ይቅርታ እንድልሽ ትፈልጊያለሽ ቢላትም ይቅርታ ለማለትም እረፍዶብሃል ከአሁን በኋላ እያለች ነበረ። አሁን ይሄንን እኔ በጣም ያሳቀችብኝ ፓርት ማለት ነው፣ መጨረሻው ፓርት ነው። ሻንጣቸውን ያዘጋጀው ከዛ ይህንን እያለች አለ። እንግዲህ እየጨፈረች እያበደች ነበርና ይህን አቁማ እንድሄዳለች ከጠረጴዛው ላይ ያንን የቡክንትን ስታይ አስር 10 ሺ ብር ነው። ሁሉንም እንድታካፍለኝ እንፈልጋለን ያለችው ሳካፍ ማን ነው 10 ሺ አድርጎላታል። በዚህም ጊዜ እንግዲህ ያንን ስታይ አበደች፣ ቲና አበደች አበደች ማለት ነው። እብደቷ እንደቀጠለ ሆነ። እብደቷ ተነስታ እንግዲህ በአበደች ሰዓት ተነስታ ወደት ሄደች? ወደ ካሌብ ሆኖ እያለ ምንድን ነው ይሄ ብላ ቡኩን ተወረወርበታለች። እንዴ ብርነዋ። እሱም ከዛ አስር ሽኮ ነው እዚጋ ያለው እስከ ዛሬ የሰራሁትስ፣ እስከ ዛሬ ባልና ሚስት ሆነን ያፈራ ነው ስ እያለ ነበር። እስከ ዛሬ የሰጠዎች ገንዘብ እንዴ፣ እንትኑስ እንዴት ከንትኑ ማለች። የሽማግሌው ነው ይሄ፣ አባቴ ነው አባቴ ነው የሚያዘው ትላታለች። እኔስ እንዴት አልካፈልም እያለች እያበዴ ነው ቤቱን ስለያዘች ቤቱ ስላለ ብላ ነበር ታው ታው። በኋላ ላይ እግሬ ላይ እንዳወርቁ ስንት ጊዜ ልስጣችሁ ለቤት ነበር ያለችው። ትንሽ ጊዜ ስጭን ቤት እስከምንፈልግ እያላት ነበር፣ ሽማግሌው ማለት ነው። እሷ ግን ይሄንን ልትቀበል ፈቃደኛ ስላልሆነች ሁሉንም ነገር እንዳውም ከዚህ ከ እንትኑ ላይ ከአስር ሺህ ብሩ ላይ አስቤዛ የቤቶች እሱሱ ራሱ ይታሰባል ይችላል። ልታሳብደኝ ነው እንዴ ካበርሽ ቆይተሻል እያላት ነበር። አብዳ እንግዲህ ችግር ተፈጥሯልና ብላ ወደ ዳኔ ጋር ትደውላለች። ዳኔም ጋር ስትደውልለት ዳኔም መንገደ እሽ መጣሁ በማለት ነበር። መጀመሪያ እንግዲህ ወደ ትሁት ጋር ሄደች እና ትሁትን ከአሁን ጀምረሽ መውደቂያሽን እንድታስቢ ብላ ትነግራታለች። ትሁት ደግሞ ደግሞ ከንትን ጋራ ለምንድን ነው ለመለየት ምንስ ጊዜ ያስፈልገናል? ከአውሬ ጋር እያልሽ አውሬን እያልሽ ነው፣ ስነ ስርዓትሽን ያዥ፣ ብላ በጥፊ ልትመታ ስትል ትሁት እዚህ በርሜል ውስጥ አቅልዬ እዚህ በርሜል ውስጥ እንዲያልጨምርሽ ትላታለች። እሷ እንግዲህ እኔ ነው እንደምትይ ባልሰራልሽ እያለች ነበረ እየፎከረች ወደ ሳሎን የሄደችው ወደ ሳሎንም በመሄድ እንግዲህ እነሱ እንደተሰበሰቡ ዛሬ እንግዲህ ቀናቸውን ጨርሳለች እና ማድረግ ያለባትን ወደ ውሳኔ ገብታለች። እንግዲህ ቲና ማለት ነው ቲና እብዷ በቃ እነሱን ከዚህ ቤት ማስወጣትና ማስወጣት ነው ያለብኝ ብላ ወደ ውሳኔዋ ገብታለኝ። ስለዚህ ቲናም መጀመሪያ ያንን አስር ሺህ ብር ስታይ ቀጥታ ወደ ዳኒ ጋ መጀመሪያ ደውላ መሄዷን ወስናለች። ወደ ዳኒ ጋ በመሄድ ዳኔን ስታገኝ ያ ጅል ገሎኛል ትላለች። ምንድን ነው አካውንት ላይ ያለውን ብር እንዳለ አሽሾታል፣ ሽጦታል ትላለች። እንደ አንቺ ሁሉንም መቋቋሚያቸውንም ሁሉ ነው እንደ የምትወስጂው እያላት ነበረ። ዳኒ ግን በዚህ አጋጣሚ ያው ያደረገውን ነገር እየገደፍኩ ሳይሆን አሁን ላይ በጭንቀትና በውጥረት ላይ ይገኛል። መጀመሪያ ያረገው ጥፋት አለ። በመሃል ደግሞ አባዬ የበፊቱን ታስታውሳለ እያለ የሚያደርጉትን ሁሉ ስለሚያይ በጭንቀት ውስጥ ገብቷል። አሁንም ዳኒ ማለት ነው። ዳኒ አሁን ላይ ጭንቀቱ እንደጨመረ ነው። አባዬ ነገራት እያለ ነበረ። ልጅቷ ኮ እያበደች ነው ከዚህ የበለጠ ምን የሚነገር አለ? በቃ በቃ አለት እኮ ልጅቷ ለየላት እያለ ነበረ። ሽማግሌውም ይህንን እያሉት ማን ነው ዳኒም በቃ ልጅቷ እኮ ለየላት እንግዲህ፣ ከነገርካትም ንገራት አለቀለት እኮ እያለ ነው። እሺ አንተ ብቻ ዝም በል እያሉት ነበርና እሺ ይላል። አሁን ዳኒ አራት ሚሊዮን ብር አገኛለሁ ብሎ በጭንቀትም ውስጥ እስጋ የዲና የጓደኛው እንትን አለ እዚህ ጋር ደግሞ የቲና ነገር አለ። እዚህ ደግሞ አራት ሚሊዮን ብር አገኛለሁ ብሎ በጉጉት የሚጠብቀው ዳኔ በጣም በጭንቀትና በውጥረት ላይ ይገኛል። ምስኪን ነፈር። አሁን እንግዲህ እሷም ይሄንን ብላ መቋቋሚያ እንኳን እባክሽ ተረጋጊ ቢላት አሁንም ተረጋጊ ነው የምትለኝ? አሁን ታየኛለህ ከእነ አባቱ መንቅሬ ነው ማወጣው እያለች እየፎከረች ነው። እባክሽ ተረጋጊ ቤላትም ልትሰሚ አንቺ አትችም እያለች ነበር። ይህንን ያደረግኩት ለእኔና ላንተ ነው። ስለዚህ ካሁን በኋላ የምፈራው ምንም የምለው ነገር የለም። ስከሰው ያገኛል እሱም የአካውንቱን ብሪያጅ እጅል የሆነ ሰውዬ ወደ እኔ እንዳዞራት አደርጋለሁ እያለች ነበረ። እየፎከረች ወደ ቤት ከዳኔ ተለይታ ይሄደችው ካሊብና ሽማግሌው አንድ ላይ ቁጭ ብለው እያወሩ ነበር። እሱም እንግዲህ አብዳብዳ ሄደች እያለ ነው። ዛሬ ከቤት ካላባረረችን ሌላውን እያሉ እየሳቁ ነበረ። እነሷም እንግዲህ እሷ ማለቷ አይቀርም ከቤት ውጡ ማለቷ እያለ ነበረ። አሁን ወደ ግብር አበሯ ነው ልትናገር ሄደች እያል ዛሬ እንዳቃጠለችኝ አቃጠልኳት እያለ ነበረ ዳኔ። ማን ነው ካሌ ሲሌ የነበረው ለአባቱ ማለት ነው። ቴና እንግዲህ እንዳለቸውም እስከ እስካባቱ አሽቀንጥሬ ጥለዋለሁ እያለች ነበረ። ከዛም ቁጭ ብለው ቡና እየጠጡ ሳለ ሶስታቸውም መታ የምጠይቅሃለኝ እያለችው ነው። ቀጽ ይዙ እየሰማዎች ነው ሲል አካሊብም ድርሻዬን ስጠኝ ትለዋለች። የምን ድርሻ ይላታል። የድርጅቱን ድርሻ እያለችው ነበር። እሱ ኮ ያባዬ ነው እያላት ነበር። እና ቢሆንስ እያለች ነበረ። ቴና እብድሯ ማለት ነው እናም እየሰራሁት ስየት ነው እኔ ሰራሁት። እስካሁን እኮ ሰላሳ አምሳ እያልኩኝ ሰጥቼሻለሁ ይላታል። ካሌም ማለት ነው ይህን ሲላት ትናደዳለ እና ብለህዝ ሚስትህ እኮ ነኝ እያለችው ነበር። ጠይቀሻል እኔም ሰጥቼሻለሁ እያላት ነበረ። ብር እኮ ያልቃል የማያልቅ መሰለኝ ሲመዘዝ ይላታል። ነው እንደዚህ አልክ እግሬ ስር ወርቅ ነው የምን ለምነኝ? እያለች እያበደች እየሰከረች ሄደች። እነሱም ጋር ስትነሳ ከዚህ በኋላ የመጨረሻ ንግግሬ ነው ብላ ቲና ቀጠለች። ከዛም ቲና ከእንደዚህ ካለች በኋላ ተነስታ ወደ ክላስ ገብታለች። ወደ ክላስ በመግባት ሻንጣቸውን፣ ልብሳቸውን፣ የትሁትን፣ የሽማግሌውን የካሊብን አርጋ ረትባላቸዋለች በሻንጣ ጨምራ፣ ሽማግሌው ሲጨምር ስጨምር ደግሞ ቀስ ብለው በመግባት ፋይሉን ከቁምሳጥኑ አውጥቶ ይዞ ወደ ቤቱ ይዞ ይሄዳል። አባዬ ምንድን ነው እያላት እንዴ ሰብራስ ብታወጣው እያሉ ነበረ። እሱም እንዴ ምን ታገኛለህ ሰብሮስ ብታወጣው፣ እንዴ እሷ ጋራ ደግሞ የታረክሽ የታረክሽ እያልን ምን እንላለን ብሎ ደብቆ ይዞት ይመጣል። ወደ እንትና ስንሄድ እንግዲህ ወደ ዳንኤል ካሊ፣ በጭንቀትን ማን ነው ዳኒ፣ በጭንቀትና በውጥረት የሚገኘው ወደ ትሁቴ ጋችችን በሚሄድ ትሁትን ከ ሰራተኝነት ወደመቤትነት ወደመቤትነት እያላት ነው። ምክንያቱም ትሁትን ዳኒ ማን ነው ካሊቢ ያገባታል እያለ በቅንይን ምን እያልክ ነው እያለችው ነበረ። እሱም እንግዲህ ይህንኑ እያዋራ ሳለ እንዲ ልጅቷ አኳበደ ምን አለች? አሁን እያበደች ወደ ውስጥ ገብታለች ትለዋለች። በጣም እኮ ነው እንዴት፣ ስንትን ያለችው እያለ እሱ በጭንቀት ሊፈነዳ ደርሷል ማለት ነው። ዳኔ ዳኔ እንግዲህ እስካሁን ጸጥ ያለው ለብሩ እሰጣለሁ፣ አራት ሚሊዮን አራት ሚሊዮን ብር ብሎ በጉጉት እየጠበቀ ነው። ቲናም እንግዲህ ቲናም በንዴት እና በስሜት ውስጥ ያለችው ቲና ልብሳቸውን አዘገጅ አይታ እሻንጣችሁ ቆጥራለኝ። ይህ ፓርት በጣም ያሳቀኝ አዘገጅ አይታ አላቸው። አሁን ከቤቴ መውጣት አለባቸው። ከቤቴ ቀጥታ አውጡ ብላ ሻንጣቸውን ይዛ ከጠረጴዛው ላይ ትጥልላቸዋለኝ። እዚህ ላይ ያልቃል ማለት ነው። በጣም ነው ያሳቀኝ እዚህ ፓርት ላይ ማለት ነው። እሷ ደግሞ በተረዋ ሻንጣዋን ማዘጋጀት አለባት። ምክንያቱም እበላለሁ ብላ ተበልታለች። አይቴና ቲና ቲና በቁሟ ሞተች ማለት ነው። ያን ስታይ በቃ ሁሉንም ነገር ስንፋታ እነግርሻለሁ ያላትን የዳኔን ሲናገር ዳኔ ምን ውስጥ ነው የሚገባው? ወይኔ በጣም ነው የሚገርመው። እና ለማንኛውም ለነበረን ቆይታ እናመሰግናለን። ባይ ቧይ